በክልል ግጭት እንዲቆምና አለመግባባቶች በውይይትና ድርድር እንዲፈቱ በግጭት ውስጥ እየተሳተፉ የሚገኙ አካላት በኃላፊነት ሊሰሩ ይገባል ሲሉ የባሕር ዳር ከተማ አስተዳደር ወጣቶች ተናገሩ። ወጣቶች በሰላም መስፈን የበኩላቸውን ሚና ለመወጣት ዝግጁ መሆናቸውንም ገልጸዋል። በባሕር ዳር ከተማ አስተዳደር ከስድስቱም ክፍለ ከተማው የተውጣጡ ወጣቶች በወቅታዊ የሰላም ዙሪያ ውይይት አድርገዋል። ዘመን ይርቃ ዘላቂ ሰላም እንዲሰፍን ወጣቶች አይተኬ ሚና አላቸው። የባህር ዳር ከተማ አስተዳደርም በክልሉ ዘላቂ ሰላም እንዲሰፍንና ልማት እንዲረጋገጥ ወጣቶች የድርሻቸውን እንዲወጡ የሚያስችል ከስድስቱም ክፍለ ከተሞች ከተውጣጡ ወጣቶች ጋር ውይይት አካሂዷል። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጌታቸው ግዛቸው በክልሉ የተከሰተው ግጭት ያደረሰውን ሁለንተናዊ ምስቅልቅል ተረድቶ ወጣቱ ለዘላቂ ሰላም መስፈን ሚናውን መወጣት ይኖርበታል ብለዋል። ለአማራ ክልል ስፔሻ መገዳደል ትልቅ የሆነ ነቀርሳ መሆኑን እናውቀው፣ መጠላለፍ ትልቅ የሆነ ነቀርሳ ናውቀው። ሁሉም ወጣት ወደ ሰላም ተመልሶ የሰላም አምባሳደር ሆኖ ዘለቄታዊ የሆነ ሰላም በክልላችንም በከተማችንም ለማምጣት የወጣቶች ርብርብ ያስፈልጋል። የባሕር ዳር ከተማ አስተዳደር ወጣቶች ክንፍ ኃላፊ ብርሃኑ አበበም ለአንድ ሀገር እድገት የወጣቶች ሁለንተናዊ ተሳትፎና ተጠቃሚነት ትልቅ ድርሻ አለው ነው ያለው። በዚህም የባሕር ዳር ከተማ ወጣቶች በሁሉ መስክ ንቁ ተሳትፎ እንዲያደርጉ እየተሰራ ነው ብሏል። በከተማ አስተዳደሩ ሰላም እንዲመጣ የከተማ ወጣቶች እየሰሩ ይገኛል ያለው የወጣቶች ክንፍ ኃላፊ ወጣት አበበ ይህ ውይይትም ወጣቶች ሚናቸውን አጠናክረው እንዲቀጥሉ የሚያስችል መሆኑን ተናግሯል። በየሰዓቱ መድረኮች እየተፈጠሩ ያሉ ነባራዊ ሁኔታዎች ላይ ግንዛቤ እንዲኖራቸው የራሳቸውን ሚና እንዲወጡ በተለይ ደግሞ ሰላሙ ላይ አዎንታዊ አስተዋጽኦ እንዲያበረክቱ በተደጋጋሚ እንደዚህ አይነት መድረኮችን ስናደርግ ቆይተናል። ካሁን ቀደም ሰላም እንዲመጣ በአካባቢያቸው ላይ ሩንድ በመውጣት ሰላም እንዲመጣ ወጣቶችን በሰላማዊ መንገድ እንዲንቀሳቀሱ በመመካከር በመምከር ያጠፋን አካል ደግሞ ለማረም ለማስተካከል የራሳቸውን ድርሻ ሲወጡ ቆይተዋልና ይህን ይበልጥ አጉልተው ዘው እንዲሄዱ አጠንክረው እንዲሄዱ ክልሉ እያደረገውን ያለውን ርብርብ ከተማው እያደረገ ያለ ርብርብ ላይ ኅብረተሰባቸውን ከኋላ ሆነው መደገፍ ከጉዳት መታደግ እንዲችሉ ግንዛቤ መፍጠር ሜዳ መድረክ ነው ብለን ያዘጋጀ ነው ይህንንም ሲያደርጉ ቆይተዋል የውይይቱ ተሳታፊ ወጣቶች በበኩላቸው የሰላም ጦቱ በህዝብ ላይ ያደረሰው ሁለንትናዊ ቀውስ ከፍተኛ መሆኑን ገልጸው ግጭት ቆሞ ችግሩ በውይይት እንዲፈታ ሁሉም አካል ሊሰራ ይገባል ብለዋል በርካታ ጉዳት ደርሷል የስነ ልቦና ጉዳቱ ደግሞ ይበልጣል ከሁሉም ነገን ስታስብ የተሻለ ነገር እንዳታስብ የሚያደርግ ነገር አይተናል ያ ነገር ደግሞ ጎጂ ነው ወጣት መማር ካልቻለ ህጻናት ማደግ ካልቻሉ ነገ ሀገር እንዴት ነው ምትሆነው አሁንም ቢሆን ጦርነት ጎጂ መሆኑን አይተን እናቶቻችን አባቶቻችን ታላላቆቻችን የሚሉንን ሰምተን ወደ ሰላም ተመልሰን ኑሯችንን መቀጠል ብንችል የሆነው ነገር ሁሉ ሆኗል። የዚች ሀገር ተረካቢ እኛ ነን። አሁንም ያለንበት እኛ ነን። የወደፊት ታሪካችንም ከምናበላሽ ታጣቂ ቡድኖችም ወንድሞቻችን ስለሆኑ ተነጋግረን በሰላም ፈትተን ይህ ክልል አንጻራዊ ሰላም ሳይሆን ቋሚ የሆነ ሰላም የሚሆንበት መንገድ እንዲፈጠር እንደወጣት እመክራለሁ። ያለኝንም ድርሻ በዚህ መልኩ ወጣል። በሰላም እጦቱ እንደ አማራ ክልል ብዙ ንብረቶችን እያጣን ነው። ብዙ ንጹሃን ዜጎቻችን እያጣን ነው። ስለዚህ አሁን እንደ መፍትሄ ብዬ የማስቀምጠው እንደ አማራ ክልል የተነሱ ጥያቄዎችን መንግስት እንደ መንግስት አስቸኳይ የሆነ ምላሽ ሰጡ ጫካ ያሉ ወንድሞቻችንም የሰላም ዋጋ ትልቅ ነውና ሕዝባችን ከሚያልቅ የአማራ ክልል ወደኋላ ከምንጓተት በሰላም በድርድር ቢፈታ የሚል አቋም አለኝ። ወጣቱ በሀሰት መረጃ ለጥፋት ተልዕኮ ተጋላጭ ሲሆን ይስተዋላል ያሉት የውይይቱ ተሳታፊዎች ወጣቱ ያገኘውን መረጃ ከመቀበል ተቆጥቦ እውነትን መመርመርና ለሰላም መስፈን የበኩሉን ሚና መወጣት አለበት ብለዋል። መንግስትም ለወጣቱ በቂ የስራ እድል በመፍጠር ተጠቃሚ እንዲሆን መስራት አለበት ነው ያሉት። መንግስት ያለውን ጸጋ ሁሉ አይቶ በሚችለው መጠን የስራ እድል አሁን በፈጠረው መልኩ አስፋፍቶ ለወጣቱ ተደራሽ ማድረግ ሲቀጥል፣ ወጣቱ በተለያዩ በሶሻል ሚዲያዎቹ እውነት ያልሆነ የሆነ ሀሳቦች ላይ አራግበው ወደ ጥፋት አጀንዳ እንዳይገባ ወጣቱም ትክክለኛና ምክንያታዊ የሆነ ሀሳብ ይዞ ለራሱ ለመብቶ ለሀገሩ፣ ለአካባቢውና ለኢኮኖሚው መታገል አለበት ብዬ አስባለ። አንቸ ኩል ቀስ እንበል ሚዲያዎች ብዙ ጊዜ ለጦርነት የሚገፋፉም አሉ፣ ለሰላም የሚገፋፉ አሉ። በሰከነ መንገድ ፍትሐዊና ሚዛናዊ የሆነውን አይተን እንደወጣት ወደ ሰላሙ ለመምጣት ብንሰራ የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጌታቸው ግዛቸው ከተማ አስተዳድሩ ዘላቂ ሰላምን ለማስፈን ጎለጎን ወጣቶችን በሁለንተና የመስክ ተጠቃሚ ለማድረግ በልዩ ትኩረት እየሰራ ነው ብለዋል። ይህም ለሰላም መስፈን አበርክቶ የላቀ መሆኑን በመግለጽ የማይሰራ ጭንቅላት ወደ ጥፋት ነው። ምክንያቱም ስራ ካልሰጠው ስሰጠ ነው ኤክሰርሳይዝ ቢያደርገው እና ወጣቱ ላይ አሁን ባለው ነባሪ ሁኔታ በባለፈው አመትም ቢሆን ምቹም ባልሆነ ሁኔታ ውስጥ ሆነን ለበርካታ ወጣቶች የስራ ዕድል ፈጠራዎች እየተፈጠሩ ያሉበት ሁኔታ ነው። ያለ ያው ሁሉን ላታደርስ ይችላል፣ ግን በአሉን ስድስቱን ክፍለ ከተሞች አንድም ወጣት ስርዓት ሆኖ መቀመጥ የለበትም። በሁሉም ክፍለ ከተሞች በዘመቻ ሳይቀር ርብርብ አድርገን ወጣቱነን የስራ ዕድል ፈጠራው ተጠቃሚ ማድረግ አለብን። ይህን የምናደርገው ደግሞ የዘለቄታዊ ሰላም ለማምጣት እንደ ክልል አይደለም፣ እንደ ሀገር ትልቁ ፒላር ወጣቱ ነው። በክልሉ ዘላቂ ሰላም እንዲሰፍን መላ ህዝቡ የበኩሉን ሚና ሊወጣ ይገባልም ተብለዋል።